እስከዛች ዕለት ድረስ በእኛ ጣሪያ ስር ሐዘን ነበረ። የኔ እህት ወንድሞች በደንብ እንድትረዱ ይፈልጋሉ። ሐዘን ነበረ። በጣም ረዥም ጊዜ ከቤታችን ያልወጣ ማለት ነው። የኔ ትልቁ ፍላጎት ነው እንጂ ልደትም 11፣ 12፣ 13፣ 30፣ 40፣ 50 እያሉ ማክበር ትልቁም ነገር ሆኖ አይደለም። የዛን ልደት ለምንድን ነው ሲጨበጭ የነበረው? የሚል ጥያቄ ብዙዎቻችሁ ላይ ስለተጫለ ለማስረዳት ያክል ሚዲያ ላይ ልክ እንዲህ አይነት ነገሮች ሲንጸባረቁ አቮይድ በማድረግ ከሳሾቻችሁን ብለጧቸው ናቆቁዳል ብለን እንደዚህ ፎቶ እየለጠፍን ምናምን በጣም ክርስትናን የምናወርድበት ይወት አይደለም። ክርስትና ክርስትና ማለት ክርስቶስን በመምሰል ህይወት ውስጥ ምንኖረው። እሺ የእኔ ተወዳጆች፣ እንዴት አላችሁ? ከይቅርታ ጋር እንግዲህ ኮሜንት ምናምን መጽሐፍ የምትፈልጉ እህቶች ወንድሞቼ ለተወሰነ ደቂቃ ኮሜንቱን አጠፋዋለሁ። አለለም ማለት የምፈልጋቸውን ነገሮች ትንሽ ሳልረበሽ ማለት ስለምፈልግ ነው። በጣም ይቅርት የኔ ተወዳጆች። ምኑ ነክቼው ነው? በኪዳነ ምሕረት ስማሞላ መንፈስ ቅዱስ ረበስማ ተቆጣችሁ። እንደ እናንተ ኮሜንቱ እንዳይጠፋ እሺ። የኔ ተወዳጆች እንዴት አላችሁ? የጌታችን ሞደሬተሮች የመለሳቸው ያበራቸው እሺ ይሁን በቃ ችግር የለውም። ሀሳቢ እንደምንሰበስባለሁ እሺ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንዴት አላችሁ ኦርቶዶክሳዊ የሆናችሁቶች ወንድሞች እንዲሁም ደግሞ ፕሮቴስታንት የሆናችሁቶች ወንድሞቻችን ሁላችሁንም ሰላም ብያለሁ። በዋናነት ማለት ከምፈልገው ሀሳብ በፊት ቀደም ብዬ ምናልባት በብዙዎች ልብ ውስጥ የተወሰኑ ጥያቄዎች ሲመላለሱ ስለተመለከትኩኝ እነዛን ነገሮች ለመናገር ልሞክር። በመጀመሪያ ደረጃ ፈለገ አትናትዮስ ስለምንድን ነው ልደቱን ያከበረው የሚል በጣም ብዙ ነገሮች ሲንጸባረቁ አይቻለሁ። አገልጋይ አይደለ ወይ አገልጋይ ሆኖ ከቤተክርስቲያን ጋር እንዴት ነው ይህ ነገር ይሄዳል ወይ ምናምን የሚሉ ነገሮችን ተመልክቻለሁ። የኔ ተወዳጆች ለሆኑ አካላት መልስ ልሰጥ አይደለም። ነገር ግን ለሰው መጥፊያ ከምትሆን በአንገተ ላይ ወፍጮ ድንጋይ ታስሮ ወደ ጥልቁ መጠጣል ይሻላል ይላል እና ቅዱስ ጳውሎስ። ስለዚህ በፈለጋትናቸው ሲሆን ትንሽ ስራ ሰዎች መሳሳት ስለ የለባቸው በቻልኩት አቀም ማስረዳት ያለብኝ ነገር አስረዳችኋለሁ። ክርስቲያኖቶች ወንድሞች፣ ጉዳዩ ያው ፐርሰናል ጉዳይ ነው። በቤተ ክርስቲያናችን ሰዎች ልደታቸውን ያክብሩም አያክብሩም የሚባል ስርዓት የለም። ምን ለማለት ፈልግ ነው? በቤተ ክርስቲያናችን ይህን ያክል አስጨናቂ እና አንገብጋቢ የሆነ ጉዳይ አይደለም ማለት ነው። ሰዎች ልደታቸው ማክበር ይችላሉ፣ አለማክበርም ይችላሉ። ነገር ግን እኔ ለምንድን ነው ያ እንዲሆን ያደረኩት? ወንድሞች ለምንድን ነው መጥተው የዘመሩት ከተባለ እስከዚያች ዕለት ድረስ በእኛ ጣሪያ ስር ሐዘን ነበረ። የኔ እህት ወንድሞች በደንብ እንድትረዱ ይፈልጋሉ። ሐዘን ነበረ፣ በጣም ረዥም ጊዜ ከቤታችን ያልወጣ ማለት ነው። እንደምታውቁት እጅግ በጣም የምንወዳት እኔም የምንወዳት አያቴን ቅርብ ጊዜ ነው ያጣነው። እና የአያቴ ረፍት ለሙለው ቤተሰብ በጣም ከባድ ነበር። አሁን ላይ እንዲህ ብዬ መንገር በማልችልበት ሁኔታ ሁላችንም የተጎዳ ነው እና እዛ ቦታ ላይ እዛ ቤት ውስጥ እግዚአብሔር እንዲመሰገን ብቻ ነበር የኔ ፍላጎት። የኔ ትልቁ ፍላጎት ያ ነው እንጂ ልደትም 11 12 13 ሰላሳ 40 50 ያሉ ማክበር ትልቁም ነገር ሆኖ አይደለም። እና እጅግ በጣም መወዳቸው ወንድሞቼ በዛ ቦታ ተገኝተው መጥተው ያው ደስታችንን ተካፍለዋል። ክርስቲያኖቶች ወንድሞች ያው የኔን እናት ታውቋታላችሁ። እና የተወሰኑ ጊዜያቶችን አያቴ ጋር ነውን ያደኩት ሰው የኛ አያት እጅግ በጣም ጠንካራ ሴት የነበረች እግዚአብሔርን የምትፈራ ለትዳሯ ስልሳ ዓመት ሙሉ ታማኝ የነበረች ትልቅ እናት ነች እና ይችን የመሰለች እናት በሆነ ድንገት ባላሰብነው ወቅት ባላሰብነው ቅጽበት ስናጣት በጣም ሁላችንም ልባችን ተሰብሮ ነበር። ይሄ የመጀመሪያ ጊዜ ሆነ ማለት ነው። ያው ተሰብሰብ ብለን እግዚአብሔርን ለማመስገን እልል ብለን መድኃኔዓለምን ለማመስገን የመጀመሪያ ቀን ሆነ ማለት ነው። ሶ በዛን ቀን ጭብጨባ ሲጨበጨብ ነበረ፣ እልል ሲባል ነበረ። ይህም ጉዳይ ለብዙዎች ጥያቄ ሆኖ ነበር እና ለምንድነው እንደዚህ ነገር የተፈጠረው የሚል ነገር በጣም ከብዙ ስፔሻሊ እዛ ቦታ ላይ ሁላችንም ስለተገኘን ሁላችንም በቅረተ እምነት ዙሪያ የምናገለግል ወንድሞች በአጠቃላይ ተገኝተን ስለነበር በጣም ለብዙዎች ጥያቄ ሆኖ ነበረ። እንዴት በአብይ ጾም እንዴት ተሰብስበው ያጨበጭባሉ? እንዴት ተሰብስበው ይዘምራሉ የሚባል ነገር ተነስቶ ነበረ። ክርስቲያኖቶች፣ ወንድሞች በቤተክርስቲያናችን እያንዳንዱ ነገር በምክንያት ነው የሚሆኑ እንደምታውቁት በአብይ አጽማት ወቅት የንሳ ዝማሪዎች ናቸው የሚዘመሩት ወይ አዎ የንሳ ዝማሪዎች ናቸው የሚዘመሩት። የዛን ዕለት ለምንድን ነው ሲጨበጨብ የነበረው የሚል ጥያቄ ብዙዎቻቸው ላይ ስለተጫለ ለማስረዳት ያክል ያን ዕለት መድኃኔዓለም አመተ ክብሩ ነው ሶ በዛን ዕለት በእኛ ቤት አይደለም በመላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በማሕሌቱም ጭምር በእልልታና በጭብጨባ የሚመሰግንበት ዕለት ነው ማለት ነው። የዓብይ ጾም ላይ በተወሰኑ ቀናቶች ልክ ደብረዜትንም ጨምሮ ማለት ነው እልል እየተባለ እየተጨበጨበ የሚከበሩ በዓላቶች አሉ መጋቢት አምስትንም ጨምሮ እና እንዲህ አይነቱ ነገር ግራ ያሰኛችሁ ለማለት ያክል ነው። ከሁሉ በላይ ግን ዛሬ የመጣሁበት ትልቁ ዓላማ ምንድን ነው? ክርስቲያኖቶች ወንድሞች፣ ከሳሾቻችሁም ብለጧቸው የሚል መልእክት ለማስተላለፍ ብቻ ፈልጌ ነው የመጣሁት። እንደምታውቁት እኛ ክርስቲያኖች ነን። በክርስትና ሕይወት ውስጥ በጣም ብዙ ፈተናዎች እያንዳንዱ ክርስቲያን ይቀበላል። እያንዳንዱ ክርስቲያን ፈተናውን ካለፈም ደግሞ የቅዱሳኑን በረከት ይሳተፋል። ክርስትና በራሱ በተፈጥሮ የሰማዕትነት ህይወት የምንኖርበት ህይወት ነው እና በጣም በሚያሳዝን መልኩ እዚህ ቲክታክ ፕላትፎርም ላይ እጅግ በጣም እንደ ወንድም በማቀርባቸው ወንድሞች እንዲሁም እንደ እህት በማቀርባቸው እህቶች በጣም ደስ የማይሉ ነገሮች ሲንጸባረቁ፣ ትንሽ ቲክታክ ፕላትፎርሙ ላይ የመረበሽ ቫይቡ ከትምህርታዊ ከመንፈሳዊነቱ ወጣ ብሎ ወደ ተራ ወሬነት ኢቨን በጣም በሚያሳፍር ሁኔታ የፖለቲካው ዓለም ራሱ አይደለ በጣም በሚያስጠላ መልኩ ባልወደቀበት ሁኔታ መንፈሳዊ ነን የምንል ሰዎች እጅግ በጣም ባልሆነ መንገድ ወድቀን እየተገኘን ያለ ሰው የተወሰኑ ነገሮችን ነው ማለት ፈልገው። ክርስቲያኖች ወንድሞች፣ በቻላችሁት አቅም ሶሻል ሚዲያ ላይ ልክ እንዲህ አይነት ነገሮች ሲንጸባረቁ አቮይድ በማድረግ ከሳሾቻችሁን ብለጧቸው። እባካችሁ ፕሊዝ፣ ከሳሽ ሁልጊዜም እንዲያብሎስ ነው። ሰው ሲጀመር ክርስቲያን ከሳሽ መሆን የለበትም። ክርስቲያን ሁልጊዜ ተከሳሽ፣ ክርስቲያን ሁልጊዜ ተወቃሽ። ነገር ግን አለመታደል ሆኖ ሰው ግን ተነስቶ እናንተን የሚከስ እናንተን የሚውቅስ ከሆነ ግን ለራሳችሁ ዲፌንድ ለማድረግ አትሮጡ። ቲክታክ ፕላትፎርም ላይ በዚህ በቅበት እምነት አገልግሎት ላይ ያሉ ወንድሞችን ዲፌንድ ለማድረግ አትሯሯጡ። ክርስቲያኖቶች ወንድሞች ጸጥ በማለት ዝም በማለት ከሳሾቻችሁን በልጣችሁ ተገኙ ፕሊስ። እዚህ በመጽሐፈ መነኮሳት ላይ ምናልባት በባለፈው ታሪካቸውን ስናገን ነበረ። በመጽሐፈ መነኮሳት ላይ እጅግ በጣም ታሪካቸውን እምወድላቸው አንድ ቅዱስ አባት አሉ፣ በረከታቸው ይደርብን። አባ መቀርስ ይባላሉ። አባ መቀርስ በአንድ ትልቅ ገዳም ውስጥ አበመኔት ናቸው? እና እኚህ ቅዱስ አባት ሁሰት የተባለ የቅድስና ማድረግ ላይ የደረሱ አባት ናቸው። ክርስቲያኖች ሁሰት ማለት ክርስቶስን መምሰል ማለት ነው። ክርስቶስን መምሰል ማለት አንድ ነገር ከመሆኑ አስቀድሞ በፊት ራሱ ያውቃሉ። ልክ በመጽሐፍ ቅዱሳችን ላይ ኤልሳ የደረሰበት የቅድስና ጥግ ላይ አባ መቃር ስም ደርሰው ነበር። ጊያዝ የተባለ የኤልሳ ደቀ መዝሙር ከኤልሳ ተደብቆ ኤልሳ ጊያዝ፣ ያደረገውን ነገር በአጠቃላይ ኤልሳዕ በባቱ ተቀምጦ እንደተመለከተው ሁሉ ቅዱስ አባታችን አባ መቃርስ በባታቸው ተቀምጦ ዓለም ላይ የሚከናወነውን ነገር ሁሉ ይመለከቱ ነበር። እኚህ ቅዱስ አባት በሚያገለግሉበት ገዳም ውስጥ ሁልጊዜ ከተማ የሚልጉት ለገዳሙ ጠዋን ጠዋፍ ዘቢብ ገዝቶ እንዲመጣ የሚልጉት አንድ ወጣት መነኩሴ ነበር። ይህ ወጣት መነኩሴ በአንድ ወቅት ለገዳም አገልግሎት አንዳንድ ንዋያትን ከከተማ ለመግዛት በወጣ ቅጽበት በዛችው ቅጽበት አይኑ በኃጢአት እንደወደቀ እዚሁ መጽሐፍ ላይ ይናገራል። ክርስቲያኖች፣ አገልግሎት ላይ ያለን ሰዎች በአጠቃላይ ፍጹማን ማለት አይደለም። ሁሉም ሰው ያጠፋል፣ ሁሉም ሰው ክርስቶስን ይበድላል። እንዲያ ማለት ግን አንዱ ሰው አንዱን መኮንን ይችላል ማለት ግን አይደለም። ክርስትና ማለት በተፈጥሮ አንዳችን የሌለውን ኃጢአት የምንደብቅበት እንጂ አንዱ የሌለውን ገመና እያወጣ የሚናገርበት አይደለም። ለምሳሌ የሆነ ሰው እንደ ልደተ ቃልን ወይ ደግሞ አኬን ወይ ደግሞ እንበልና እንደ ጋድ የሆነ ነገር ዘልፏል ብለን አይ እስከ ዘር ማንዘሩ ድረስ የምናቁ ጉዳል ብለን እንደዚህ ፎቶ እየለጠፍን ምናምን በጣም ክርስትናን የምናወርድበት ይወት አይደለም። ክርስትና ክርስትና ማለት ክርስቶስን በመምሰል ይወት ውስጥ የምንኖረው ገንዘብ የምናደርገው ነገር ነው። ሶ አባ መቃርስ ጋይስ፣ በደንብ አዳምጡ ፕሊስ። የምናገረው ነገር ለብዙዎቻችሁ ምናልባት ሊያሰለች ይችላል፣ ግን በጣም በዚህ ሰዓት የግድ ይሄን መልዕክት ማስተላለፍ አለብኝ ብዬ ስላምንኩኝ ነው የምናገረው። አባ መቃርስ በበዓታቸው ተቀምጠው ይህ ወጣት መነኩሴ በከተማ የሚያደርገውን ነገር ያውቃሉ። ሰው መነኩሴ ነው። መነኩሳ ማለት ሞተ ማለት ነው። ዘር ልዝራ ብሎ ሳይጨነቅ ንብረት ላብራ ብሎ ሳይጨነቅ ግርማ ሌሊቱን ድምፀ አራዊቱን ታግሶ በስርጥ ዋሻ በገደል የሚኖር ማለት ነው መነኩሴ። ሰው ተሳሳተ እና ያቺን ዘማ የሆነችን ሴት እጇን ይዞ ወደ በዓቱ ወሰደ። እና በገዳም ውስጥ የነበሩ ሌሎች መነኮሳት ይህንን ተመልክተው ይህንን መነኩሴ ለአባ መቃርስ ሄደው ይከሳሉ። አባ መቃርስ ወጣቱ መነኩሴ ያደረገውን ነገር ቀድሞ ያውቃሉ እና በጣም በሚገርማቸው ሁኔታ የለም የኔ ልጅ ይህንን አያደርግም ብለው መነኮሳቱን ይከራከሯቸዋል። ካላመኑ እባክዎትን አባ መቃርስ እንሄድና ወደ ባቱ በሩን ከፍተን እንመልከት ብለው ለእሳቸው ሀሳብ ያቀርባሉ። በተነሱ ሀሳብ መሰረት ቅዱስ አባታችን አባ መቃርስ ወደዛ ወጣት መነኩሴ ባህት ይቀርባሉ እና ያ ወጣት መነኩሴ ድምፃቸውን ሰምቶ እንዲጠነቀቅ ብለው ድምፃቸውን ከፍ እያደረጉ የኔ ልጅ ይሄን አያደርግም፣ የኔ ልጅ ይሄን አያደርግም እያሉ ይናገሩ ነበር። እናም በዛ ቅጽበት ያ ወጣት መነኩሴ ድምፃቸውን ሰምቶ ከነበረበት የረከሰ ግብር ተቆጠበ። አስኬማውን ለበሰ፣ ቀሚሱን ለበሰ። እናም ያቺን ሴት በዳቦ ሳጠሪ ላይ ከለላት። ክርስቲያኖቶች ወንድሞች፣ አባ መቀርስ ቀደም ብሎ ወደ ባቱ ከገቡ በኋላ በሩን አንጓግቶ በሩ ከተከፈተላቸው በኋላ ወደ ባቱ ገብተው እዛ ሳጣራ ላይ የተቀመጡት ያቺ ሴት እዛ ሳጣራ ውስጥ እንደሆነች ስላወቁ እዩ፣ ተመልከቱት፣ ይህ ሰው ነውረኛ ነው፣ በገዳሙ እንዲህ አይነት ነውርን ሰርቷል፣ በገዳሙ እንዲህ አይነት የረከሰን ተግባር ፈጽሟል ብለው በነዛ ሁሉ መነኮሳት ፊት ምንድን ነው የሚባለው አላሳጡትም። አለደል ኃጢአቱን አልገለጹበትም። ይልቁኑ ሁሰት የሚባለው የቅድስና ደረጃ ላይ ደረሱ አባት ስለሆኑ ቅድም እንዳልኳችሁ ክርስቶስ መምሰል ክርስቶስ ነውራችንን፣ በደላችንን፣ ኃጢአታችንን የእያንዳንዳችንን ነውር እያወቀ ከልሎ ሸፍኖ የንሳን እድሜ ሰጥቶ እንዳኖረን ሁሉ አባ መቃርስም ነገሮችን አለደል እያወቁ እንዳላወቁ ሆኖ አሳለፉ። ሰው እነዛ መነኮሳት በአጠቃላይ ያቺን ሴት ፈልገው ቢያጡ ወደ መቅደስ ሄደው ንስሐ እንዲገቡ አዘዟቸው። አባ መቃርስ ሁሉም ከወጡ በኋላ በአቱን ዘግተው ያቺንም ሴት ያንንም ወጣት መኖኩስ ሲገጽሷቸው፣ ክርስቲያኖቶች ወንድሞች፣ በክርስትና ሕይወት ላይ የምንተራረምበት መንገድ አንዳችን ከአንዳችን የምንተራረምበት ሂደት ሰዎችን የሚያሰመንና የሚያነጽ መሆን አለበት። ፈለገ አትናትዮስ እጅግ በጣም የሚወዳቸው ወንድሞቹን ሲመክራቸው ሲገጽሳቸው እነሱን በሚያስተምር መልኩ ካላደረገው እመኑ ልንገላችሁ ይሄ የክርስትና ፍሬ አይደለም ባቸው ሌሎቻችንም ልክ እንደዛው ሌሎች ወንድሞችን ማረም ስንፈል ኢቭን ካህናትም ጭምር ሆነን እንዲህ ስናገር ካህናትም ጭምር ሆነን ካህናትም ጭምር ሆነን ወርደን እታች ወርደን ድምፃችን ከፍ እያደረግን ከመዘላለፍ ባለፈ ጮክ ብለን በጣም በማይሆን መልኩ አላደለ ቁጡ ሆነን ነገሮችን ከማሳለፍ ባለፈ እኛ የምናመልከውን አምላክ ክርስቶስን በሕይወታችን ማንጸባረቅ አለብን። ሰዎችን ስናርም የምናርምበት መንገድ የሰዎችን ኃጢአት አደባባይ በመውጣት መሆን የለበትም። እኔ በጣም አዝናለሁ። በዚህ አጋጣሚ ከሁሉ በፊት ማለት የምንፈልገው ምንድን ነው፣ ለመጨረሻ ጊዜ ስለሆነ ማነሰው፣ ፕሊዝ፣ ለመጨረሻ ጊዜ ነው ማነሰው። በዚህ አጋጣሚ ሁሉንም ከልብ ይቅርብያቸዋለሁ። አንዳቸውንም ኢቭን በአካል ባገኛቸው ለምንድን ነው እንደዚህ ያደረጋችሁት? ለምንድን ነው እንዲህ ብላችሁ ዋሻችሁት? ለምንድን ነው እንዲህ ብላችሁ ስም ማጥፋት የፈለጋችሁት? ኢቭን እንኳን አልልም። ይኸው እግዚአብሔር መሰክሬ ሁሉንም ይቅር ብያችኋለሁ። ሁሉንም ይቅር ያልኳቸው ሰዎች እያንዳንዳቸው ምን እንዳደረጉ ያውቁታል፣ ያውቁታል። እኔ የሰው ምስክር አልሻ። ተወዳጆች በቃ ክርስቶስ ያቃል። ፈለገ አትናቲዮስ ማን ነው? ምን አይነት ወንጀል ሰርቷል ምን አይነት ባክግራውንድ እንዳለው ከሁሉ በላይ ምስክር አይሻም። የኔ ጌታ የእኛ የምናመልከው አምላክ መድህን ዓለም ክርስቶስ ምስክር አይሻም። እያንዳንዳችን ያቀናል። እኔ የሰዎችን ምስክር አልሻም። ለጊዜው ግን እነዛ እህት ወንድሞችን በአጠቃላይ ይቅር ብያችኋሉ፣ ይቅር ብያችኋሉ። በተፈጠሩት ነገሮች ግን ክርስቲያኖቶች ወንድሞች እባካችሁ በረከት በቃ ሁላችሁም እንድታጡብኝ አልፈልግም እያንዳንዳችሁን ፐርሰናሊ ማናገር ስለከበደ ነው። አሁን ልክ እንደዚህ ላይቭ ላይ በጣም የምትወዱኝ እህቶች ወንድሞች፣ ሃያም ሰላሳ መሆናችሁ ብቻ ቁጭ ብላችሁ እንድሰሙኝ የፈለጉ ተበዛ ነው። ማንም የማንንም ስም እንዲያነሳ አልፈልግም። ማንም እንደ ስጋዊነት እንደ ስጋዊነትማ ሁሉም እርስ በርስ ተካሶ፣ ሁሉም እርስ በርስ ተወነጃጅሎ፣ ሁሉም እርስ በርስ ተጫዋጩ ሁዝም ይላል አለቅ በአንዳችንም ላይ ክርስቶስ ሳይንጸባረቅ በአንዳችንም ላይ ክርስትናን ክርስትናን የሚሸትን ነገር በሁለንተናችን ሳናሳይ እንዲሁ በቃ ሁሉም ነገር ያልፋል በቻልነው አቅም ግን ክርስቲያኖችን ነው አባታችን አዳም ከገነት በተባረረ ጊዜ አምላካችን እግዚአብሔር ያለው አንድ ቃል ነበረ የሞትን ሞት ትሞታለህ መሬት ነህ እና ወደ መሬት ትመልሳለህ ከዛስ የሞትን ሞት ትሞታለህ አለ ጋይስ ጠይቃችሁ ታውቃላችሁ የሞት ሞት ምን ማለት እንደሆነ ምን ማለት ነው? የሞት ሞት ማለት ምን ማለት ነው? እንዲህ አይነቱን ጥያቄ ለራሳችሁ ጠይቃችሁ ታውቃላችሁ? ሞት አይደለም የተባለው ለአዳም የሞት ሞት ነው። ወደ አፈር ነህና ወደ አፈር ትገባለህ ምን ማለት እንደሆነ ግልጽ ነው ተወዳጆች፣ ሞትን ትሞታለህ ማለት ነው። የሞት ሞት ማለት ግን ምንድን ነው? ይሄ በጣም ይከብዳል ጋይስ፣ የሞት ሞት ማለት ከእግዚአብሔር መለየት ነው። በዚህ ሰዓት ከእግዚአብሔር የተለዩ ካህናት፣ ከእግዚአብሔር የተለዩ ዲያቆናት፣ ከእግዚአብሔር የተለዩ መምህራን፣ ከእግዚአብሔር የተለዩ ዘማሪያን፣ ከእግዚአብሔር የተለዩ ምዕመናን አሉ በቤተ በቤተክርስቲያናችን ውስጥ እኔም ጭምር ከእግዚአብሔር የተለየን ብዙዎች አለን። እግዚአብሔር አምላክ ወደ እርሱ ይመልሰኑላችን ነው ምዕመናን የሆናችሁቶች ወንድሞች የባካችሁ መንፈሳዊ እርከናችሁን አትለፉ፣ ፕሊስ አለቅ እንደ ምመንነታችሁ ከቅድስት ቤተክርስቲያናችሁ የምታገኙት በረከት እንዳይጠፋባችሁ ቲክታክ ፕላትፎርምን ለትምህርት ብቻ ለትምህርትና ለትምህርት ብቻ ተጠቀሙበት። እጅግ በጣም አዝናለሁ። በጣም ከቅርብ ጊዜ ወዲህ ወሬዎችን ብቻ ለማውራት ውስን የሆኑ የቲክታክ ፕላትፎርም እንትኖች ላይ ላይቮች ተከፍተው ምናምን አላስፈላጊ ሆኑ ነገሮችን በጣም ይመለከታሉ። አዝናለሁ። እኛ ጋር መታችሁ ትማሩ የነበራችሁ እህቶች እኛ ጋር መታችሁ ትማሩ የነበራችሁ ወንድሞች የማይመጥናችሁ ቦታ ላይ ተገኝታችሁ እማይመጥን ለአንድ ክርስቲያን የማይመጥን ነገር ስትናገሩ የተመለከተ ነው። ፕሊዝ እንዲህ አይነቱ ነገር መልካም አይደለም። ፈለጋት ናቸውስ ለምሳሌ አመንዝራ ነው እንዲህ አይነት ነገሮችን ሰምቻለሁ። ለምሳሌ እንበል ሰው ቲክታክ ፕላትፎርም ላይ የምታስተጋቡ ለምንድን ነው ወንድሜ? አመንዝራ ነው አመንዝራ ነው አመንዝራ ነው እግዚአብሔር ይመስገን የኔን ኃጢአት ታቀልልኛለ። ግን ምን ፈለገ አትናትዮስ ስለምሳሌ ንበልና ነፍስ አጥፍቷልንበል ነፍሰ ገዳይ ነው። ድሮ የሆነ የረሰውን ኃጢአቱን አሁን አስታወሰችትንበል ነፍሰ ገዳይ ነው ደግሞ ተባለ። ለምሳሌ ሰዋት ምን እንዲሆን? እባካችሁ ክርስቲያን እንዲህ አይነት መንገድ ውስጥ አይሄድም። ተወዳጆች እንደ ክርስቲያን አክት እናደርግ። በቃ ክርስቲያን የሆነ ሰው ልክ ክርስቶስ የእሱን ኃጢአት እንደሸፈነለት እንደ ከለለት ሁሉ የሌላ ወንድሙንም ኃጢአት የሚከለል የሚሸፈን ነው እንጂ እንበልና እናንተ እንደምታስቡት ለምሳሌ አንድ ወንድማችሁ በእጃችሁ ቢወልቅ በዚህ ልክ የክፋት ቃላትን የሀሜት ወርዶችን ከአንደበታችሁ መውጣት አለባችሁ ይህ ኔ ነው በአጭሩ ግን ምንድን ነው መሰላችሁ ቲክታክ ላይ ማንኛችሁም የምትጮጩት ከንቱ ነው ምንም ውጤት አታመጡበትም በቻላችሁት አቅም በህግ የምጠየቅ ካለበት ያ ሰው በህግ እንዲጠየቅ ማድረግ ኦኬ ምናልባት ፍትህ የምትፈልጉ ከሆነ ፍትህ ቦታ ላይ ቀርባችሁ እንድትገኙ ማንም ፍትህ ቦታ ላይ ቀርባችሁ ያ ሰው በህግ እንዲጠየቅ ብታደርጉ መልካም ነው። አላስፈላጊ የሆነ ጩኸት ግን ባትጮው ጥሩ ባትጮው እና በቻልነው አቅም እባካችሁ፣ እኔ ለልመና ምጭ ብር የመጠውታው በጥሩ መንፈስ ክርስቶስ ኢየሱስ ያዘዘንን ትእዛዝ አክብረን ቅድችን ቅዱስ ቤተክርስቲያን ብናገለግል መልካም ነው። ካልሆነ ግን ጀስት ነገሮች ሁሉ ሐሜት፣ ነገሮች ሁሉ ወሬ፣ ነገሮች ሁሉ ስድብ፣ ነገሮች ሁሉ ትጭት የሚሆኑ ከሆነ ግን እኔ እንጃ። ማለት እንዴት ብለን ነው ለህማማት ተነሳ ገብተን የምንሰግደው? እንዴት ብለን ነው ለትንሳኤ በቤተ መቅደስ ተገኝተን ቅዱስ ስጋውን ክቡር ደሙን የምንበላው የምንጠጣው? እና ተወዳጆች ፕሊዝ እባካችሁም በቻልነው አቅም ከሳሾቻችሁን ብለጧቸው፣ ከሳሾቻችሁን ብለጧቸው የሆነ እንበልና ለምሳሌ ነገሩ ከቲክታክ ፕላትፎርም ጋር ብቻ ታገናኙት፣ በሁሉም ይወታችሁ። ተወዳጆች እናንተ ክርስቲያን ሆናችሁ፣ ጎበዝ ነጋዴዎች ሆናችሁ፣ በስራችሁ በጣም ሰክሰስፉል ውጤታማ ሆናችሁ እናንተን ስም እያጠፉ የእናንተን ስም እያቆሸሹ የእናንተን ባክግራውንድ እየላጡ ማጥፋት የሚፈልጉ ሰዎች በዙሪያችሁ ሲኖሩ ወርዳችሁ ከነዛ ሰዎች ጋር መልስ አትሰጣጡ። በቃ እናንተ በለጧቸው። እነዛ ሰዎች ስለ እናንተ የሚያወሩት ስለ እነሱ ሲያወሩ ሰው ስለማይሰማቸው፣ ስለ እናንተ ሲያወሩ ግን ሰው ይሰማቸዋል። በቃ ቢቻል እነዛም ሰዎች ቢመለሱ መልካም ነው፣ ካልሆነ ግን እናንተ ጉዟችሁን ወደፊት ቀጥሉ። እንደ ሎጥ ሚስት ወደኋላ ዞር ብላችሁ አትመልከቱ። እናንተ እውነተኛውን አምላክ ክርስቶስ ኢየሱስን የምታመልኩ አማኞች ናቸው። አለቀ። በትዳር ሕይወት ላይ ያላችሁ እህቶች ወንድሞችም በብቸኝነት ሕይወት ላይ ያላችሁ እህቶች ወንድሞችም በመካከላችሁ አንዱ ያልተገባ ነገርን አድርጎ ከሕይወታችሁ ከወጣ በኋላ ሕይወታችሁን ካላመሰቃቀል ሞች ይገኛለሁ ካለ ከዛ ሰው ጋር አትረዱ። ፕሊስ። አለቀ። ከዛ ሰው ጋር አትረዱ። መንገዳችሁን ቀጥሉ የኔ የተወዳጆች፣ መንገዳችሁን ፕሊስ መንገዳችሁን ብቻ ቀጥሉ። ወደ ኋላ አትመልከቱ። እንደ ሎጥ ሚስት ወደኋላ መመልከት አይጠበቅባቸው። ትልቁ በቀል ዞሮ መሳደብ አይደለም። ትልቁ በቀል ዞሮ ጃስ ማለት አይደለም። ትልቁ በቀል ዞሮ የክፋት ቃላትን መናገር አይደለም። ይቅርታ፣ የእኔ ተወዳጆች መብራት ጠፍቶ ነው። ትልቁ በቀል ትልቁ በቀል ራስን ኢምፕሩቭ ማድረግ ነው። የእኔ ተወዳጆች ራሳችሁን ኢምፕሩቭ አድርጉ። ኦኬ፣ ጸሎት አቋርጠን ያለን ክርስቲያኖች ወደ ሐሜት የዞርን ሐሜቱን እናቋርጥነው፣ ወደ ጸሎት እንመለስ፣ በነሳዩት እንመላለስ፣ ራሳችን ለካን እናሳይ፣ በቻልነው አቅም ይቅር እንባባል። ካልሆነ ግን ይህንን ክርስትና እውነት እየኖርን አይደለም። ቲክታክ ፕላትፎርም ላይ የመጣ ነው ሌሎች ምርኮችን ለመማረክ ነው። ሌሎች ምርኮችን ሰዎች ኦኬ፣ ኦርቶዶክሳን እንደዚህ ናቸው እንዲህ ብለው እንዲመለሱና ምክንያት መሆን የለብንም። ራሳችንን ኢምፕሩቭ እናደርግ። ከሳሾቻችሁን ብለጧቸው ከሳሾቻችሁን በለጧቸው። ኦኬ አንዳንድ ጊዜ ካፈርኩ አይመልሰኝ አይነት አካሄድ የሚሄዱ ሰዎች አሉ። ኢቨን እነዛን ሰዎችንም ጭምር በለጧቸው፣ በጣም በለጧቸው። ነው የተወዳጆች ብዙ ብለህ ሲለኝ ነበረ። ለማንኛውም መብራትም ስለጠፋ ይገድበኛል። ብቻ እኔን የምትወዱ እኔን የምታከብሩ ክርስቲያን የሆናችሁ እህቶች ወንድሞች፣ ከዚህ በኋላ ቃል ግን ማንም ማንንም ፎቶ እየዘቀዘቀ ቢለጥፍ፣ ማንም ማንንም እንደፈለገ ቢሳድብ፣ የዘለፋ ቃልን እራሱ ኮሜንት ሴክሽን ላይ ገብታችሁ እንድትናገሩ ጎበዝ አልላችሁ። እንደዚህ የምታደርጉ እህቶች ወንድሞች፣ እኔ ጎበዝ አልላችሁ። ማንንም ሰው ጎበዝ አልልም። ጀግኖች፣ አው ተናገሩልኝ፣ የታባጡ አልልን ስለ እውነት እኔን ነው መልሳችሁ የምታዛዝኑት። እና እባካችሁም እባካችሁን በጌታ ፍቅር ለመናችሁ በቻላችሁ ታቅም ከሳሾቻችሁን በለጧቸው፣ ከሳሾቻችሁን በለጧቸው። በሕይወታችሁ አንዳንድ ጊዜ ተራ የሆኑ ሰዎች ሊያጋጥሟችሁ ይችላሉ። በጣም ተራ የሆኑ ሰዎች ምናልባት እንግዲህ፣ በንግድ ያመናቸዋቸው ሰዎች ሊክዷቸው ይችላሉ። በትዳሪዎት ያመናቸዋቸው ሰዎች ሊክዷቸው ይችላሉ። በትልልቅ ነገር ቦታ የሰጣቸው ሰዎች ሊክዷቸው ይችላሉ። ክዷቸውን ደግሞ የእናንተን ስም በማጥፋት በመዝለፍ ምን በማለት የእነሱን ኃጢያት ለመደበቅ ሊሞክሩ ይችላሉ። ጋይስ፣ በእንደዚህን ነገር ራሳቸውን ቢዚ አታደርጉ። በቃ እናንተ ክርስቶስን የምታመልኩ ክርስቲያኖች እስከሆናችሁ ድረስ፣ እንደ ሎጥ ሚስት ወደኋላ አትመልከቱ፣ ወደፊት ብቻ ተጓዙ። በስተመጨረሻ ማለት የምፈልገው ነገር በቃ ይሄንን ብቻ ነው፣ የኔ ተወዳጆች። ስለዚህ እኛ ክርስቲያኖች ነን። እንደ ሎጥ ሚስት ወደኋላ ዞር ብለን መመልከት የለብንም። ፊታችንን ወደ ፊት አድርገን እንጓዝ። እግዚአብሔር አምላክ ሁላችንን ይርዳን። እንደዚህ አይነት መንገድም ላሉ ወንድሞች እግዚአብሔር አምላክ ማስዋሉን ጥበቡን እንግዲህ ልቦና ይስጥልን፣ ልቦና ይስጥልን፣ ወደ ቀደመ ማንነታቸው ይመልስልን። ሁላችሁንም ወዳችኋለሁ። ነገ እንግዲህ ይሄ መብራት ምናምን ምናምን የሚረብሸን ነገር ከሌለ እንደ እግዚአብሔር መልካም ፈቃድ በደንብ እናውራለን የኔ ተወዳጆች ወዳችኋለሁ። ሰላም ኑልኝ። እሺ።